ወንድሜ እስኪ አንድ እውነት እንነጋገር ስንት ጊዜ ምን ሆነሻል ብለህ ጠይቀህ ምንም የሚል መልስ አግኝተህ ታውቃለህ? ግን ደግሞ ምንም እንዳልተፈጠረ ውስጥህ ይነግርሃል ሴቶች እንቆቅልሽ ናቸው ብለህ ታስብ ይሆናል ግን እውነታው ያ አይደለም ችግሩ ያለው እዚህ ጋር ነው ሴቶች የሚፈልጉትን ነገር በግልጽ መናገር አይወዱም ለምን ምክንያቱም አንተ በራስህ ተረድተህ እንድታደርግላቸው ስለሚፈልጉ ነው ካልነገርኩት አያውቅም ከሚለው ይልቅ እንዴት እራሱ አይገባውም የሚለው ስሜት ያንገበግባቸዋል። ዛሬ የምነግርህ ነገር በባዶ ወሬ ላይ እየተመሰረተ አይደለም። ይህ በዝግመተ ለውጥ ሳይኮሎጂ እና በዘመናዊ የባህሪ ሳይንስ የተረጋገጠ ነው። ዛሬ ሴቶች ላንተ መናገር የሚፈሩትን፣ ምናልባትም ቢናገሩት እንደ ልመና ይቆጥርብናል ብለው የሚያስቡትን፣ ግን በድብቅ እንድታደርግላቸው የሚጓጉለትን ሰባት ነገሮች እነግርሃለሁ። እነዚህን ሰባት ነገሮች የምትተገብር ከሆነ ከሌሎች ወንዶች በላቀ ደረጃ በልባ ውስጥ ትቀመጣለህ። እስከ መጨረሻው ድረስ ከተከታተልከኝ ግንኙነትህ ከመቼውም ጊዜ በላይ ጠንካራና ፍቅር የሞላበት ይሆናል። አሁን ወደ ዝርዝሩ እንግባ። የመጀመሪያውና በጣም ወሳኙ ነጥብ ይሄ ነው። ሴቶች ምን ማድረግ ትፈልጊያለሽ ተብለው መጠየቅ ይጠላሉ። ይህን ስልህ አምባገነን ሁን ማለት አይደለም። ነገር ግን ሳይንሱ እንደሚነግረን ዲስሽንፋቲግ ወይም የውሳኔ ድካም የሚባል ነገር አለ። በአሁኑ ዘመን ሴቶች ቀኑን ሙሉ በስራ፣ በትምህርት ወይም ደግሞ በቤተሰብ ጉዳይ ብዙ ውሳኔዎችን ሲወስኑ ይውላሉ። ወዳንተ ሲመጡ ያንን የውሳኔ ሸክም እንድታራግፍላቸው ይፈልጋሉ። አብዛኛው ወንድ የት እንሂድ ምን እንብላ ምን ፊልም እያለ በመጠየቅ ጥሩና ዲሞክራሲያዊ የሆነ ይመስሏል ሴቷ ግን በውስጧ የሚሰማት ሌላ ነው ይህ ሰውዬ መምራት አይችልም እንዴ ብላ ታስባለች በድብቅ የምትፈልገው ምንድን ነው አንተ እቅድ አውጥተህ እንድትጠብቃት ነው ዛሬ ማታ 12 ሰዓት ላይ እወስድሻለሁ ለቦታው የሚመጥን ልብስ ልበሽ ብለህ ስትነግራት ሁለት ነገር ይፈጠራል አንደኛ ጉጉት ይፈጠራል ይህ ደግሞ ዶፓሚን ወይም የደስታ ኬሚካል በጭንቅላቷ ውስጥ እንዲለቀቅ ያደርጋል። ሁለተኛ ደህንነት ይሰማታል። ወንዱ ሁኔታዎችን የመቆጣጠር ብቃት እንዳለው ማሳያ ነው። ስለዚህ ከዛሬ ጀምሮ መጠየቅ አቁም፣ መወሰን ጀምር። ምርጫ መስጠት ካለብህ እንኳን ከባዶ አትነሳ። ከዚህና ከዚህ የትኛው ይሻላል ብለህ ጠይቅ። ጫናውን ከአእምሮዋ ላይ ስታነሳላት ለአንተ ያላት ክብር ይጨምራል። ሁለተኛውን ነጥብ በጥንቃቄ ስማኝ። ብዙ ወንዶች ሴትን የሚነኩት ወሲብ ሲፈልጉ ብቻ ነው። ይህ ትልቅ ስህተት ነው። ሴቶች በድብቅ የሚፈልጉት ምንም አይነት የአልጋ ፍላጎት በሌለበት ሁኔታ እንድትነካቸው፣ እንድታቅፋቸው ወይም ደግሞ እጃቸውን እንድትይዝ ነው። ሳይንሱ ምን ይላል? ቆዳችን ሲነካ ኦክሲቶሲን ወይም የፍቅር ሆርሞን ይመነጫል። ሴቶች ወንዶች ሲነኳቸው አእምሯቸው ወዲያውኑ ይሄ ንክኪ ወደ ወሲብ ሊወስድ ነው ወይስ ዝም ብሎ መውደድ ነው ብለው ካልኩሌት ያደርጋሉ። ሁሌም የምትነካት ለአንድ ነገር ብቻ ከሆነ ንክኪህ እውነተኛ አይመስላትም። እናም ሴት ልጅ በድብቅ የምትፈልገው ልክ በመንገድ ስትሄዱ ድንገት እጇን እንድትይዛት፣ ፊልም ስታዩ እቅፍ እንድታደርጋት፣ ግንባሯን ስመህ ደናደሪ ብለህ እንድትተኛ ነው። ይህ ለሷ የሚሰጣት መልእክት ይሄ ሰው እኔን እንደ ሰው ይወደኛል እንጂ ሌላ ነገር ፈልጎ አይደለም እንደዚህ የሚያደርገው የሚል ነው። ይህ አይነቱ ንክኪ ስሜታዊ ባንክህን ይሞላዋል። እናም እመነኝ፣ ይህንን ባደረግህ ቁጥር እሷ ራሷ የበለጠ ትፈልግሃለች። ለምን አይነካኝም ብላ እንድትጨነቅ ሳይሆን ስለሚወደኝ ነው የሚነካኝ የሚል መተማመን ስጣት። ሶስተኛው ሚስጥር ለወንዶች ትንሽ ይከብዳል። በተፈጥሮ እኛ ወንዶች ችግር ፈቾች ነን። ሴቷ መጥታ ስለ ስራ አለቃዋ ወይም ስለ ጓደኛዋ ስትነግርህ ወዲያውኑ መፍትሄ መስጠት ትጀምራለህ። ለምን እንዲህ አላደረግሽም ታያቸው ትላለህ። እሷ ግን በድብቅ የምትፈልገው መፍትሄህን አይደለም። ሴቶች ስሜታዊ ቋጥኝ እንድትሆንላቸው ይፈልጋሉ። ማዕበሉ ሲመታው እንደማይነቃነቅ ድንጋይ የእሷን ስሜት ተቀብለህ የምትረጋጋ ሰው እንድትሆን ትሻለች። ይህ በስነ ልቦና ኢሞሽናል ኮንቴንመንት ይባላል። ስሜቷ ሲረባበሽ አንተም አብረህ ከተረበሽ ለሷ መከታ የላትም። እናም በድብቅ የምትፈልገው ነገር ቢኖር ስሜቷን ሳትፈራ የምታወራበትና አንተን የማታናውጥህ መሆንክን ማየት ነው። ስትበሳጭ ተረጋጊ አትበላት። ይልቁንስ በጣም እንደተናደድ ይገባኛል እስኪ ንገሪኝ በላት። ይህ ቫሊዴሽን ወይም መረጋገጫ ይሰጣታል። ወንድነት ማለት ስሜትን መደበቅ ሳይሆን የሌላውን ስሜት ተሸክሞ አለመውደቅ ነው። ይህንን ስታደርግ አንተ ለሷ የዓለም ላይ አስተማማኝ መጠለያ ትሆናለህ። ለወንዶች የማይነግሩት ግን የሚመኙት ነገር ቢኖር ብጮህበትም፣ ብናደድም፣ ጥሎኝ አይሄድም አይረበሽም የሚለውን የደህንነት ስሜት ነው። ቆይ እዚህ አራተኛው ሚስጥር ላይ እንዳትሳሳት ስለታመመ አፈና ስለበዛበት ቅናት አይደለም እያወራሁ ያለሁት ሴቶች ነፃነታቸውን የሚገፋው ወንድን ይጠላሉ ነገር ግን በፍጹም የማይቀና ወንድን ደግሞ ግድ የለውም ብለው ይተረጉሙታል እናም በድብቅ የሚፈልጉት ፕሮቴክቲቭ ጄለሲ ወይም ተከላካይ ቅናትን ነው በዝግመተ ለውጥ ሴቶች ጥበቃን ይፈልጋሉ። አንተ ትንሽ ስትቀና ወይም ደግሞ ሌላ ወንድ በትኩረት ሲያት ምን እያየ ነው ብለ ስትጠይቅ፣ በጨዋታ መልክም ቢሆን ይህ ለሷ የሚሰጣት መልእክት፣ ዋጋዬን ያውቃል ጥሎኝ ለመሄድ አይፈልግም ወይም ሊያጣኝ አይፈልግም የሚል ነው። ሳይንቲስቶች ይህንን ሜት ጋርኒንግ ይሉታል። እሷን ሌላ ወንድ ሲያናግራት ፈጽሞ ግድ የማይሰጥህ ከሆነ አንተ እንደ ከፍተኛ ዋጋ ያለው ወንድ አትቆጠርም። እናም ሚስጥሩ ያለው ሚዛኑን መጠበቅ ላይ ነው። በጨዋታ መልክ ዛሬ የለበስሽው ልብስ በጣም ያምራል፣ ግን ወንዶቹ እንዳያዩሽ መደበቅ አለብኝ ስትላት ቅናት አለ፣ ግን ከመተማመን ጋር የተያዘ ነው። ሴቶች ይህንን ስሜት ይፈልጉታል፣ ግን ቅናብኝ ብለው በጭራሽ አይጠይቁሁም። አምስተኛው ሚስጥር ደግሞ የሚከተለው ነው። አምሮብሻል ማለትን ሁሉም ወንድ ያውቀዋል፣ ግን ይሄ አሰልቺ ነው። ሴቶች በድብቅ የሚፈልጉት ለውበቷ ያደረገችውን ጥረት እንድታደንቅላት ነው። ለምሳሌ ጸጉሯን ወይም ደግሞ ጥፍሯን ስትሰራ ወይም አዲስ አይነት ጫማ ስታደርግ እነዚህን ትናንሽ ለውጦች እንድታስተውልላት ትፈልጋለች። ለምን ካልክ ምክንያቱ ደግሞ ሴቶች ለዝግጅት ብዙ ጊዜ ያጠፋሉ። ያንን ያጠፋችውን ጊዜና ጉልበት እንዳየህላት ማውቋ ሪኮግኒሽን እንደሰጠሃት ይቆጠራል። ጥናቶች እንደሚያሳዩት ሰዎች በጠቅላላ ውዳሴ ወይም ጎበዝነሽ ከሚለው ይልቅ በዝርዝር የቀረበ ውዳሴ ለምሳሌ ይህንን አሰራር ስለምትችበት ጎበዝነሽ የሚለው የበለጠ ይነካቸዋል። ስለዚህም ከዛሬ ጀምሮ ታምራለሽ ከማለት ይልቅ፣ ይሄ የሊፕስቲክ ቀለም ከቆዳሽ ጋር እንዴት እንደሚሄድ አይተሸዋል፣ ምርጥ ምርጫ ነው በላት ይህ የሚያሳየው አንተ ዝም ብለ በደመ ነፍስ የምታይ ወንድ ሳትሆን ዝርዝሮችን የምትመረምርና የምታደንቅ። በጥልቅ ነገሮች ላይ ትኩረት የምታደርግ ወንድ መሆንህን ነው። ይህንን ስታደርግ ፊቷ ሲበራ ታያለህ። እናም በድብቅ የምትፈልገው እኔን ብቻ ሳይሆን የማደርገውን ጥረት እይልኝ ነው። ስድስተኛው ሚስጥር ደግሞ ይሄ ነው። ብዙ ወንዶች ሴት ፊት ስሜትን ማውራት ድክመት ይመስላችኋል። ወንድ ልጅ አያለቅስም ተብለን አድገናልና። ነገር ግን ሴቶች በድብቅ የሚፈልጉት ሮቦት አይደለም። The Pratfall Effect የሚባል የስነ ልቦና ጽንሰ ሀሳብ አለ። ብቃት ያላቸው ሰዎች አልፎ አልፎ ድክመታቸውን ሲያሳዩ ይበልጥ ተወዳጅ ይሆናሉ። ነገር ግን ጥንቃቄ አድርግ። ሁሌም ማለቃቀስ ማለት አይደለም። ሴቶች የሚፈልጉት ብቃት ያለው ተጋላጭነት ነው። ይሄ ማለት ምን ማለት ነው? ስጋትን ወይም ደግሞ ፍርሃትን ትነግራታለህ፣ ግን ደግሞ ያንን ፍርሃት ለመቀየር እያደረግክ ያለውንም ጥረት ታሳያታለህ። ለምሳሌ ስራዬን አጣለሁ ብዬ ፈራለሁ ብለህ ብቻ ዝም አትበል። ይልቁንስ አንዳንዴ ስለ ወደፊቱ እጨነቃለሁ ግን ጠንክሬ እየሰራሁ ስለሆነ እንደማሸነፍ እርግጠኛ ነኝ በላት። የውስጥህን ስታካፍላት የመተማመን በር ትከፍትላታለህ። ለሌላ ሰው የማያወራውን ለእኔ ነገረኝ ብላ እንድታስብ ያደርጋታል። ልቧን ለመክፈት ቁልፉ ያንተን ልብ በጥንቃቄ መክፈት ነው። ወደ መጨረሻውና ወሳኙ ነጥብ ደርሰናል። ይህ ፊውቸር ፔሲንግ ይባላል። ብዙ ወንዶች ስለ ግንኙነታቸው የወደፊት ጊዜ ማውራት ይፈራሉ፣ ቃል መግባት ይመስላቸዋል። ነገር ግን ሴቶች ያለዋስትና መኖር ይከብዳቸዋል። በድብቅ የሚፈልጉት አንተ በወደፊት ሕይወት ውስጥ እሷን እንደምታስባት የሚጠቁም ቋንቋ እንድትጠቀም ነው። እንጋባለን ማለት የለብህም። ግን በንግግር ውስጥ እኔና አንቺ ከማለት ይልቅ እኛ የሚለውን ቃል ተጠቀም። በሚቀጥለው ክረምት እዚህ ቦታ እንሄዳለን፣ ይህንና ያንን እናደርጋለን እያልክ ስለ ወደፊቱ በምስል እንዲታያት አድርግ። ይህ ለሴት ልጅ የሚሰጣት ነገር ቢኖር ሴኩሪቲ ወይም ዋስትና ነው። አንተ ለጊዜያዊ ስሜት ብቻ አብርሃት እንዳልሆንክ የረጅም ጊዜ ራዕይ እንዳለህ ያሳያል። ወንድሜ ሴቶች ጊዜያቸውን ለማይረባ ሰው መስጠት አይፈልጉም። በንግግርህ ውስጥ እሷ መኖሯን ስታረጋግጥላት፣ እሷም መላ ህይወቷን ለአንተ ለመስጠት ወደ ኋላ አትልም። እንግዲህ ወንድሜ እነዚህ ሰባት ነገሮች ቀላል ሊመስሉ ይችላሉ፣ ግን በተግባር የሚቀይሩት ነገር ግዙፍ ነው። ሴቶች ውስብስብ ፍጥረታት አይደሉም፣ ፍላጎታቸው ግን ስሜታዊ ጥልቀት አለው። መምራት፣ መጠበቅ፣ ማዳመጥና ማስተዋል። እነዚህ የሃይ ቫልዩ ማን ወይም ደግሞ ከፍተኛ ዋጋ ያለው ወንድ ምልክቶች ናቸው። ከነዚህ ሰባት ነጥቦች ውስጥ ላንተ አዲስ የሆነው ወይም ደግሞ ከዚህ በፊት ስታደርገው የነበረው የትኛው እስኪ በኮሜንት ላይ አሳውቀኝ። የዛሬ ቪዲዮ ይህንን ይመስል ነበር። ቪዲዮን ከወደድከው ላይክ ማድረግ እንዳትረሳ። ለቻናሉ አዲስ ከሆንክ ደግሞ ሰብስክራይብ በማድረግ ቤተሰብ ሁን። በሚቀጥለው ቪዲዮ በሌላ ርዕስ እስከምንገናኝ ሰላም።